እኔ ተውኩህ እንጂ ማን አባቱ ቀማኝ፣ ከእኔ ለባሰበት ሰጠው ለለማኝ። ሰበር ዜና። ሰላም፣ ጤና ይስጥልኝ አድማይ ተመልካቾች። በመላው ዓለም ላይ ለምትገኙ ውድ የዜድ ሾው ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ እንደ ሰማይ ከዋክብት እንደምድር አሸዋ። ለዜድዶ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ እላለሁኝ። እንግዲህ ዛሬ አቶ አብርሃም ለፍቅር ቀለበት ላደርግ ነው ብሎ ፖስቷል ማለት ት ነው በጣም ነው የሚገርመው። እንግዲህ አብርሃም ለሶስተኛ ነው ለአራተኛ ጊዜ ቀለበት ላስር ነው እያለ እኔ ከሁሉም ያሳዘነኝ ጀርባው ላይ የሚያዝላቸው ነገር እንደው የጀርባ ጥናቱ እንደው እናት እንደው በጣም ነው የተንከባከቡ። ከልጅነት ጀምሮ እንደ ጀርባ ሴትን ልጅ እንዳዘለ ነው እና እንዳትወርቅብህ እንዳትወርቅብ ብትወደቀ፣ ግን የኔ አይደለችም ብሏል እና ሩታዬን፣ እንደዛ አዝለህ ዛሬ ደግሞ ፍቅርን እያዘልክ ነው እና የማስመሰል ጥግ። እውነትም እውነቴን የምላችሁ ይሄ ነገር ወደት እየሄድ ነው። ዝሙት እየተስፋፋ ነው። አብርሃም፣ እውነቴን የምልህ እኔ የመጨረሻ ሄኖክ ድንቁልለ ትንሽ ነ ይቀረኝ ማለት ነው እና ሩትዬ ደግሞ ገጥማልሃለች ። እኔ ተውኩሁ እንጂ ማናባቱ ቀማኝ፣ ከእኔ ለባሰበት ሰጠሁ ለለማኝ ብልሃለች። ስለዚህ ዋናው የሰው ልጅ ቀለበት ሳይሆን ውስጣዊ ማንነት እምነትህ ነው ማለት ነው። ውስጣዊ ማንነት ፍቅር ለሷ ከሆነ ኦኬ። አንተ ግን ዛሬ ያንን የአንገት ሀብል ሩታና ያንተን ስም ፊዴል ያለበትን አውልቀህ አሁን ያደረግከው ምንድን ነው? በቃ ክር ብቻ ነው ያደረገው። ኦንሊ ማለት ነው። በጣም ነው የሚያሳዝነው። በጣም ያማል ማለት ነው። እራሱ እሩትዬን ዛሬንትን ብሏታል ማለት ነው። አወጣት። በቃ ከአንገት ክምሌ በቃ የለችም፣ ወልቃለች። በጣም ይገርማል። አብርሽ ግን እንደዚህ የምጠብቅህ ልጅ አልነበርክም። ሲጀመር ሩታጌ ደግሞ ለሰው ልጅ ሬስፔክት፣ ለሰው ልጅ ክብር ብዙ ልጆችን የለወጠች ልጅ ናት። ለሩትጌ ይሄ አይገባም። ድራማም ቢሆን ማለት ነው። ሲጀመር ለሚመጣው ትውልድ ምንድነው የሚያስተምረው? ነገ የእናንተ ልጆች ይህንም ቪዲዮ ከፍተው ሲያዩት ምንድነው የሚማሩት? እኔ እውነት ነው የምላችሁ፣ በርታ በርታ፣ አይዘው ጀግና፣ ጀግና ማይክል ጃክሰን ባልነው ቁጥር ይሄ ልጅ እየተበላሸ እየመጣ ነው። በጣም ነው የሚገርመው። ጭራሽ ተቃቅፈ መጣህልን። እኛ በጉጉት የምንጠብቀው ሀያ አምስትን ነው። ሀያ አምስት ውሃ በላው። ውሃ አይበላውም። እኛስ ማለት ነው። እኛ እንደው ላይቭ አይበላ እንትን ምንድን ነው የሚባለው? ሀያ አምስት ውሃ ይበለው። እኛ ይሳቅን ሩቲን እንድራታለን ማለት ነው። ሲጀመር ሩቲ የሚያምርባት ከይሳቅ ጋር ነው። ተቃጠሎ ማለት ነው። ከይሳቅ እየጋፏ ብላ አዲስ ነገር አለ ጠብቁ። በአዲስ ነገር ከይሳቅ ጋር ማለት ነው። እኔ በጣም ነው የገረመኝ። እንዴ አብርሃም በጣም አባስከ። እውነቴን ነው የምል አንዳንዴ፣ ማረም ሲበዛ ይመራል። እንዴ ክብር ለኦዲየንስ ማለት ነው። ክብር ለኦዲየንሶችህ ይህንን ያህል የማዳም ቅመሞች እያለቀሱል ትናንትና፣ እንኳን ማና ዜድ ስታለቅስ ነበር ይሄ ሁሉ ላንተ ክብር ነው። ዛሬ ግን ማንንም አልሰማም ብለ በራሴ ኮንፊደንስ የምተማመን ሰው እኔ ብለ በራስ እየሰራ ነው። ተው ስትባል ስትመከር እየሰማ አይደለም። በጣም ይገርማል። ቤተሰቦች እስኪ በኮሜንት አስተያየት ስጡ ማለት ነው። አስተያየት ስጡ። እኔ በጣም ነው ዛሬ ይገረመኝ። ዛሬ እንግዲህ የፍቅር የፍቅር ልጆች እንኳን ደስ ያላችሁ። ለማንኛውም ማለት ነው መቼም እናንተ እኔ መቼም ለሰው መልካም ነገር እንጂ የምመኘው እንትን አለመኝ። እንኳን ደስ ያላችሁ። ሮመዳንም ነው። ክፉ መናገርም አንፈልግም እኛ እነዚህ አሳሳች ሊያሳስቱ ነው ማለት ነው። እና ዛሬ በቃ ቀውጠውታል፣ ቀውጠውጣል። የፍቅር አድናቂዎች በቃ አብርሽ ሊያገባ ነው። አብርሽ ፍቅርን ሊያገባ ነው። ተቃጠሉ። እኛ መቼ እንቃጠላለን? ለምን እንቃጠላለን? እንዴ እኛ እኮ የራሳችን የሆነ ህይወት አለን እኮ ለምን እንቃጠላለን? እኛ እኮ ቪዲዮ ለመስራት እኛ የራሳችን ህይወት፣ ሁሉም ሰው የራሱ ህይወት አለው እዚህ ጋር ማለት ነው ሁሉም የተከበረ የራሱ ህይወት አለው እና በጣም ይገርማል ማለት ነው። በጣም አዝነናል ሁላችንም ማለት ነው። አብርሃም እንደዚህ አይነት ልጅ አትመስለኝም ነበረ። ቤተሰብ አስተያየት በኮመንት፣ በሌላ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ